ጂያናውንም ቢሆን በእስር ቤት ሆኖ የወንድሙን ገዳይ እያፈላለገን ያለው በአንድ በኩል ደግሞ ሰዳከት ሚኔን በመጠቀም ጂያንና አሊያን እስከ መጨረሻው ድረስ ለተለያያቸው ተቀርባለች። ሚኔ ያርግዛለች። ሚኔ ያረገዘችው ልጅ ጾታው በፍጥነት እንዲታወቅ ሰዳከት ገና ከሆኑ ሚኔን እያጣደፈቻት ነው። ሴት ከሆነች ለሚኔ ከባድ እንደሚሆነባት ሰዳከት ነግራት አለች። በአንድ በኩል ደግሞ ከካያ ያረገዘችው ዘሬን በደሚር ግፊት ከደሚር ነው ያረገዝኩት ብላ ካያን ዋሽተዋለች። በጣም ልቡ ተሰብሯል። በአንድ በኩል ምክር ቤት ውስጥ የግድያ ሙከራ ተደርጎበታል። ከዛ ሊገለው የሞከረውን ሰው ማን ነው የላከ ብሎ ሲጠየቀው ሀሊስ ብሎ ነግሮታል። አሁን ጂያን ሀሊስ እንደዚህ ማድረጉን ባያምንም ባይቀበልም ነገር ግን ራሱን እያፋጠጦ ነበረ። ሀሊስን በደንብ አድርጎ እየደበደበ ሲጠቀው ሀሊስ ተንበርክኮ ይለምነው ጀመረ። ከዛ ተጨማሪ መረጃ እየነገረው ነው። ሀቫዳ ይባላል እያለው ነው። እሱን የገደለው ሰው ቦራንን እንዲገደል ያደረገው ሰው ስሙን ነገረውና ሶሪያ እንደሚኖር ነገረው። ከዛም በኋላ ጂያን ካሁን በኋላ እዚህ የሚቆይበት ምንም አይነት ምክንያት የለም። ጠንከር ያለ መረጃ ጆ አለ። ስለዚህ ሃሊሰን ቢሆን ከእስር ቤት እንዲለቀቅ ሊያረገው ነው፣ ከእስር እንዲለቀቅ። ከዛ በኋላ ሶሪያ ድረስ እንዲመራቸው እያረገው ነው። ሁለቱም በዚህ መንገድ ይማከራሉ። ነገር ግን ሀሊስ የሚፈልገው ጂያን እንዳይገለው ነው። እንዳትገለኝ ቃልን ስጠኝ እያለው ነው። ጂያንም እሺ ብሎ ቃሉን እየሰጠው ነው። በዚህ መንገድ ሁለቱም ተስማሙ። ጂያንም ቢሆን አሁን አድራሻውንም የሰው የሆነም ስም አውቋል። በጠዋት እንደሚለቀቁ ነው የሚያውቀው። በጠዋት አሊያም ከናሪጋ ተቀምጣ ቁርስ እየበላች ነበረ። ድንገት ሰዳከት እየመጣች ነው እየመጣ ሰዎች እማዬ እንደምን አደርሽ? ትላታለች። ናሬ ሰዳከት ዘም ብላ አሊያ ላይ ያፈጠጠችባን ነው። ወይዘሮ ሰዳከት እንደምን አደርሽ? እባክሽን ይሌ እንደዚያ አታፍጥጪብኝ፣ እባክሽ እንደዚያ አትኛ። ነይ ረጋ ብለን ቁርሳችንን እንብላ፣ ነይ እንቀመጥ እያለቻን ነበረ። ከዛም በኋላ የሚገርም ነው። ከዚህ ቤት እንደማትወጪ እርግጠኛውን ሽ ማለት ነው እያለቻን ነበር። ሰዳከት አዎ፣ እንዴት ብይወጣለሁ? ይሄ ልጅ ቤት ነው የባሌ ቤት ነው፣ እንዴት ብይወጣለሁ? ብላ አሊያ ትናገራለች። ጠብቂ ጠብቂ፣ ብቻ አሁን ትስቅ ትስቀለሽ፣ በኋላ ግን ምታልክሽ አንቺ ነሽ፣ በመጨረሻ ማን እንደሚስቅ እናያለን እያለቻን ነበር። ከዛ ናሬ እማዬ በቃሽ እባክሽ ትላታለች። ትላለች ድንገት ካየ መጣ ነው እርሺ ሁላቸውም እንዳትጨነቁ ማየ በተለይ እንዳትጨነቂ እያል ነበር። ማለት ምን ተፈጠረ ትላለች። ልትቀመጥ ነበር እርሱ እየጠጋች ምን ተፈጠረ ብላ አስጠይቀው፣ እኮ እንዳትጨነቁ ብያለው እኮ የተፈጠረው ነገር ልነግራችሁ ነው። ወንድሜ የትላንትና ማታ ጥቃት ተፈጽሞበታል የግድያ ሙከራ አላቸው። ምን ምን እያሉ ከተቀመጡበት ተነሶም፣ በተለይ አሊያ ደንግጣለች። ማለት ምንም ችግር የለም አሁን ሁሉም ነገር ሰላም ነው ደና ነው እያለ እያስረዳ፣ አሊያ በማይታወቅ ስልክ ተደወለላት። ማን እንደ ደወለ ገብቷታል። ቶሎ ስልካን ደብቃ አንስታው እየሮጠች ወጣች። ስታቸው እየሸሸች ከቤቱ እየወጣች በልበል ምን እንደተፈጠረ ንገረን ንገረን፣ ይሉታል ናሬ እንዲሁም ሰዳከት። አዎ የሆነ ሰውዬ ነው ማለት ጂያን በተኛበት ቢላ ይዞ መጥቶ ሊገሎ ምናምን ነገር ይሞከረው፣ ወንድሜ ግን ማድረግ ያለበትን ነገር ያውቃል፣ በመጨረሻ ነፃ ወጥቷል እያለ ሲናገር ኤ ጀመን ሌ ያደርገዋል ነገራችሁ፣ ጀመን ነው ያጅብ ብላ በአንድ በኩል ሰዳከት ትከሳለች፣ በሌላ በኩል አሁን አሊያ ከጂያን ጋር ስልክ እያወራች ነው። ጂያን አረ፣ ምንድን ነው እየሆነ ያለው ነገር ጥቃት እንደተፈጸመ በሰማኝ እኮ ምንድን ነው እያለችው ነበረ። ከዛ እሱ ደህና ነኝ ደህና ነኝ አለ፣ ችግር የለም እያላ ነበር። ጂያን፣ አትቀልድ ዩ፣ ለምንድነው የተፈጠረው እባክህ ተናገር አለችው። ሳስበው ሳስበው እኔን ቀላል አድርገሽ ነው የምታይኝ ማለት ነው። በቃ ከሱ ጋር ተጋፈጥኩኝ ጣልኩት። በቃ ጥቃቱን ተከላክ ያለው በዚህ መንገድ እያለ ነው ማን ነው ግን ያደረገው ማን ነው አለችው። አላውቅም፣ ነገር ግን ሊገለኝ የሞከረው ሰው ሀሊስ ነው አለኝ በጆሮዬ። ነገር ግን ሳስበው ሀሊስን አጥምደውታል ተጠምዶ ነው እየሚሆነው እንጂ ይሄ እውነት አይመስለኝም እያላን ነው። ታዲያ የጀመልን ያደርገው ብላ ጠይቀችው። አዎ አዎ፣ የምጠረጥረው እሱን ነው እያላን ነው። ለምን ያህል ጊዜ ነው ዛምት ቀዮ ጃን፣ በጣም እየተጨነኩኝ ነው አለችው። እንግዲህ ሀሊስ አራሻውን ነግሮኛል። ሰውየው ያለበትን ማራሻ ያውቃል። እንግዲህ በቀጥታ በቃ ከእስር ቤት እየወጣል ነገጧት። ሀሊስ ክሱን አነሳለታለሁ እሱም ያነሳልኛል። ከዛ ብረን ተያይዘ እንወጣለን ማለት ነው አላት። ምን ልትወጣ ከእስር ቤት አለችው። አዎ ልወጣ አሁን አለችው። አሁን ይላታል። ደስ አላት። ግን አሁን በቀጥታ ሀሊስን እንደሚቀበለው ፍርድ ቤት ሄዱ ነገራት። አሁን አሁን አለችው። አሁን ዲሌላ ቀመሆነ አይችልም እንዴ እያለችው አይችልም፣ ዛሬ ነው መሆን ያለበት እያላን ነበረ። ጂያን እባክህ ራስህን ጠብቅ እባክህ እያለች ነው። ችግር የለም መቤት እጠብቃለሁ እያላን ነው። እስኪ እስከ መቼ ድረስ ነገር የሚቀጥለው አለችው። የወንድም መንገዴ እስካገኘው ድረስ ይላታል። የወንድም መንገዴ ከገደልከው ከጠፋው በኋላ ስታስበው የነገር የሚረጋጋ ይመስላል። ይህ ነገር መጨረሻውን የሚያገኝ ይመስላል እነሱን ስላጠፋቸው ብቻ እነሱም ለበቀል ተመልሰው ሌላ ሰው ይዘው ማይመጡ ይመስላል እያለች ነው። ችግር የለም ማለ በቃ አትጨናነቂ፣ እንገናኛለን አላት። ስልኩ ተቋረጠ። ጂያን እያሰበ ወደ እስር ቤት ክፍሉ ይመለሳል። አሊያ ከተማ እያሰበች ነው። ከዛ ጃን ወደ ክፍሉ ከመጣ በኋላ ቁጭ ብሎ ሀሊስንም ኤጀመልንም እያያቸው ነበረ። ኤጀመል እሱም ቢሆን ጃንና ሊስን ባይነ ቁራኛን የሚከታተላቸው ድንገት የሆነ ፖሊስ መጣ። ሀሊስ ና የፍርድ ቤት ችሎት አለብህ፣ ጂያን አልቦራ አንተ ደግሞ እንድትለቀቅ ተወስኗል እያሉ ነበረ። በዚህ መንገድ ሀሊስ ከተቀመጠበት ተነስቶ እየወጣ ነው ያለው። ከዛ ኤጀመል ወደ ጂያን ተጠጋ። ጂያን ቶሎ ተለቀቅ ከማለት ነው ሌን ሰውዬ እንዳታም ነው ይሄ ሰውዬ በጣም አደገኛ ነው። እሺ እንደወጣ ጨርሰው ጨርሰው ነፃ እንደሆንክ እሺ እያሉ ነበረ። ጂያን አየዋየውና ሻንጣውን ይዘው ከክፍሉ እየወጣ ነበረ። ጂያን በፍጥነት ከእስር ቤት እየተለቀቀ በአንድ በኩል ሀሊስ ግን ፍርድ ቤት መወሰድ አለበት። ጂያን በቀጥታ ወደ ውጭ እየወጣ ወንድሞ እንዲሁም ጠበቃው እየተቀበሉን ነበረ፣ እያቀፈ ሰላም ይላቸዋል። ሀሊስን እዛው ወደ ፍርድ ቤት ፖሊሶች ሲወስዱት፣ መኪናዎች ሲያስገቡት እያየ ነበረ። ኒድ ኒድ እንንቀሳቀስ እንንቀሳቀስ ይባባላሉ። በቀታ ትልቁን የፖሊስ መኪና እየተከተሉት ናቸው። በሌላ በኩል ገና ጂያን ከእስር ቤት ከመውጣቱ የደሚርና የኤጀመል ሴራውንም እየተከተለው ነው። ይህም በድንገት የሆኑ ሞተረኞች መጥተው ወደ አንድ መንደር ገብተው እየተኮሱ ነበረ። ወደ አንድ ቤተሰብ ጥይት እያርከፈከፉ ናቸው። የቤቱ መስኮት፣ በር የመሳሰሉትን ነገሮች ጥይት ካዘነቡባቸው በኋላ ከያልቦራ ነው የላከን ብለው ሄዱ። ከዛ የመንደሩ ሰዎች ጂያን አልቦራና ከያልቦራ ጥቃት ፈጸሙብን ብለው ተሰበሰቡ። ይህም ደግሞ የጂያንን ሰዎች ላይ ጥቃት ለመፈጸም ይማከራሉ። ከዛ በዚህ መንገድ እየሄዱ በሌላ በኩል ደሜር ይህን ነገር በርቀት እያየ ሲስቅ ነበረም። አሊያ በአንድ በኩል ከቤት እየወጣች ነው እነ እሙን ሰላም እያለቻቸው ባጠገባቸው አለፈች። ከዛም መኪና ውስጥ ገብታ ሹፌሯ በፍ ለፊት ሆኖ መንቀሳቀስ ጀመሩ ወደ ውጭ እየወጡ ናቸው ወደ ስራ እየሄደች ውስጥ ለውስጥ መንገድ ስትሄድ ነበረ በድንገት በጣም ብዙ ህዝብ ነው ወንዶች ናቸው ሰብሰብ ብለው መንገድ ዘጉባቸው ሾፌሯም ግራ ገባው ምን ተፈጠረ ብሎ በቀጥታ መኪናውን ወደኋላ ለማሻሽ እያሰበ ነበረ በዚህ መንገድ መኪናውን ወደኋላ ለማሻሽ ሲሞክር ከኋላም ሰው እየመጣ ነው በጎንም እየመጣ ነው በሁሉም መንገድ ዘጋጉባቸው መኪናውን አጨናነቁት ውጣ ከዚህ ውጣ ይሉታል እሱ በአንድ በኩል ምን እያረጋችሁ ነው ምን እያረጋችሁ ነው ይላል አሊ አንዲ ምንድን ነው ልምድ እንደዚህ የተናደዱት ምን ተፈጠረ ምን ነክቷቸው ነው ምን ሆነ ነው ትላለች ሾፌሯ ሽጉጧ እንዳትጠጉኝ እያለ ነው። ነገር ግን እነሱ ንዴታቸው እላቸው እየባሰ መጣ። ውጣ ይሉታል። በምልክት ከመኪናው እንዲወጣ እየጠበቁ ናቸው። በአንድ በኩል አልያምን ተፈጠረ ብላ ጠይቋለች። አላውቅም አላውቅም ዜሮ አልያምን እንደሚፈልጉ አላውቅም እያለ በጩኸት ይመልስላታል እነ ጂያን ትልቁን የፖሊስ መኪና እየተከተሉ ናቸው፣ ን አውቶብስ እየተከተሉ ከዛም በኋላ በድንገት ለከድር ስልክ ተደወለለት። ሄለዋ፣ ቤት ምን? መቼ? አሁን? ሽሽሽ ብሎ ስልኩን ዘጋው። ምን ተፈጠረ ብሎ እየጠየቁን ነበረ። ኧረ ቤት እየዞሩ በሞተርሳይክል ጥቃት እየፈጸሙ ነው፣ ከባንተ እያሳበቡ ነው አለው። ይሄ የኤ ጀመል ስራ ነው፣ የደሜርና የኤ ጀመል ስራ መሆን አለበት ይባባላሉ። ከዛ በደንብ የቤታቸውን ደህንነት እንዲጠብቁና ጠባቂዎች እንዲጨመሩ ጃን ያዛል። ከድር እየደዋወል አዳዲስ ነገር ያሳውቃል። ከዛ ጃን አሊያስ እንዴቱን ብሎ አሰበ። ወደ ሾፌሯ ደወለ። ሲደውልለት ስልክ አያነሳም። ግራ ገባው። ምን ተፈጠረ እያለ ነገር ግን አሁን ሰዎቹ የመኪናውን በር እንደምንም ብለው ከፈቱት። መስታወቱን ሰብረው በሩን ከከፈቱት በኋላ ሾፌሯን ይዘው እየጎተቱ እየወጡ እየደበደቡን ነበረ። እንዲህ በደቦ አንድ ላይ ሰብሰብ ብለው እንደ ህዝብ ሲደበደቡት፣ አሊያ በአንድ በኩል መኪና ውስጥ ሆና አረባካችሁ እረፉ እያለች ነው። አሊያ ድንገት ተደወለላት። ሄለው አሊያ እያለ ነበረ። የንሽ እያላት ጂያን፣ ጂያን ይውልህ የአካባቢው ሰዎች በሙሉ ጥቃት እያደረሱብን ነው። አሁን ሾፌሬን ወስደውታል። ምንድነው እየሆነ ያለው ነገር? ምንም አልገባኝ። ምን ተፈጥሮ ነው? ቆይ እያለች ነበረ። ምን መጣው መጣው እሺ እሺ ስልኩን ዘግዮ በቃ ከመኪና እንዳትውጪ መኪናውን ቆልፊው አላት። እሺ መኪናውን አቆሙት። ከድር በቀጥታ አንተው ወደ ሀሊስ ትሄዳለሽ እንቄር በቃ እያለ ነበረ። እሱ ቶሎ ወደ ራሱ መኪና ውስጥ ገባ። የራሱ መኪና እየነዳ አቅጣጫ እየቀየረ እነ አሊያ ወዳሉበት ቦታ በሙሉ እየመጣ ነበረ። አሊያ መኪና ውስጥ ተቀምጣ አሁንም ቢሆን ነገሩን እያየች ነው። ምን ተፈጥሮ ነው ብላ በርቀት እያየቻቸው ነው። አሁንም እየረጋገጡት ነው። ማላስ ገብቶ ሾፌሯን ከዛ ወረደች። ወርድ አረባካችሁ ቆይ አንድ ጊዜ ብላ ልትገላገል ነው። በዚህ መንገድ መሃላቸው ስትገባ ገባ ጭራሽ ሴቷን ያዋክባት ጀመረም እሷ ማሎና ሞጫ መንገድ አታ ስትዋክብ በድንገት ጂያን መጣ ጂያን እንደመጣ ከመኪና እየወጣ ወደ ላይ እየተኮሰ ነበረ ምንሆናችሁ ነው ምንሆናችሁ ነው እያለ ነበረ በፍጥነት ወደ እሷ የጠጋው እንዴት ነሽ እንዴት ነሽ እያለ ነበረ ደህና ነኝ ደህና ነኝ ጂያን ትለዋለች እጇን ይዞ ወደ መኪናው እየጠጋ ነበረ እንዴት ነሽ ችግር አለ እንዴ እያለ ነበረ አረ ምንም የለም ጂያን ችግር የለም እኔ ምንም አልሆንኩኝም እያለችው ነበር እውነቱን ተናገሪ ያረጉሽ ነገር አላላት አረ ምንም አልሆንኩም አንተ እንዴና አለችው እኔ ደህና ነኝ ደህና ነኝ እሺ በቃ መጣሁኝ እያለ ነበረ እናንተ ቆይ ምንሆናችሁ ነው እንዴት ሚስት ያለችበት ቦ ቦታ እንደዚያ ነገር ታደርጋላችሁ? እሺ ሁላችሁም ቡና ወደምጠጡበት ቦታ ሂዱ፣ እዛ እናወራለን እያለ ነበረ። ሁሉም ተሰብስበ ወደዛ ቦታ እየሄዱ በአንድ በኩል ጂያን ወደ ቤቱ ሰዷት እያለ እያዘዘ ነበረ። አሊያ መኪና ውስጥ ገባ ተናግሮ ይሄዳል። ከዛ እሱ ወደ እነሱ እያመራ አሊያ አሰበች አሰበችና መኪናውን እዚህ ጋር ቁሙት ትላለች። ሾፌሯ እንዲሁም ደግሞ አጠገቡ የተቀመጠው ጠባቂዋ ደግሞ ግን እኮ ወይዘሮ አሊያ ጂያን እኮ ያዘዘ ሌላ ነገርን ይላታል። ችግር የለም፣ አደባባዩ ጋር ቁሙት ትላቸዋለች። አቆሙላት። ከመኪና ውስጥ ወጣች። ጂያንን በርቀት እያየች ነበረ። እናንተ ምን ሆናችኋል? ምን ሆናችኋል? ቆይ ለብረር እዚህ ሰፈር በጠብጡት የሆናችሁትን ነገር ለምረፍ ለፊት ማትናገሩት ብሎ ጠየቀ ጂያን። እውነት እውነት፣ በጣም ተከፍተናል፣ በጣም ፈርተን ነበረ። ቅድም ጥቃት ተፈጽሟል ተፈጽሟል፣ እና በቃ እነዛ ሰዎች ደግሞ ከአያል በራን ላከ ምናም ነገር አሉ በማለት ተናገሩ። እንደዚህ ሲሉ ስታስቡት እኔ እንደዚህ አይነት ነገር አረጋለሁ እኔ እንደዚህ አይነት የፈሪ ስራ ሰራለሁ ምንሆናችሁ ነው እናንተ እንዴት ነው የምታስቡት እኔ የሰው በር ደበድባለሁ አዎ ጠላቴ ከሆነ በሩን አይደለም ልቡ እንደበድባለሁ በጥቂት ግን እንዴት እንደ ታስባላችሁ ብሎ ጠይቃቸው አደለም ጃን ምናልባት እኮ ያው የሻይንንና የጀመልን ጀመልን ስልጣን ምናምን ፈልጎ ነው የሚባል ወሬ አለ ለዛ ነው ብሎ ነገሩት እንደዚህ ሲጀመር በስብ ኖሮ ለሻይን መሬት ቆርጭ የሰጠው ነበረ እናንተ ትንሽ አርቃችሁ አስቡ እንጂ ጭንቅላታችሁን ተጠቀሙበት ምንሆናችኋል ከዚህ በኋላ እንደዚህ አይነት ችግር እንዲፈጠር አልፈልግም ከዚህ በኋላ እንደዚህ አይነት ችግር የምትፈጥሩ ከሆነ ከባድ ነገር ነው የሚመጣው እሺ እያላቸው ነበር እነሱን አስፈራርቶ በዚህ መንገድ ገና ዞር ከማለቱ አልያን አያዝ አሊያ በርቀት ቆማ እያየችው ነበረ። ከዛ ሻይንን ፊት ለፊቱ መጣ። ሻይን እንደመጣ የተፈጠረውን ነገር ሰማኝ። አሊያ ፊት ያደረጉን ነገር ትክክል አይደለም። በጣም አዘኛለሁ እያሉ ነበረ። የራምዚን ቤት በጥይ ደበደቡት። ከዛ ካያኑ እያሉ ካለይ ጣታቸውን ሲጠቁሙ ነበረ እያለ ነው ጂያን። አዎ ነገር ግን ያለው ሻይን ታውቃለህ አይደለ እኔ እንደዚህ ነገር አላረገም እያለ ካያን ይናገራል። አሁን አንተ አባተ ነው ያደረገው ልትለኝ ነው አይደለ እያለ የጠየቀ ነበር። ሻይን አዎ አባተ ነው ያደረገው። እሱን አንደኛ መጣለጥረው። ሻይን ይሄ ነገር እንዳይደገም ይሉ እየነገርኩ ነው እያለው ነበረ ቆይ ግን አንተ ሲጀመር እስር ቤት እያለ ሊያስገድል የነበረው ሀሊስ አልነበር እንዴ አባቴ ምን ያርገ ሀዲስን ሁልኑን ነገር በቃ የፈጠረው ችግሩን በሙሎ ለምን ደ ከሱ ጋር ጨርስም አለው ሻኔውል በጣም በብዙ ሰይጣኖች ተከብብ ያለው ማን ትክክለኛ ሰው እንደሆነም አላውቅም በጊዜ ይደርስበታል ሁሉም ሰው ዋጋ ይከፍላል ብሎት እየለ ነበር ዞር ከማለቱ አሊያን አያት እናንተ እስካሁን ድረስ እዚህ ምን ታረጋላችሁ ምን ታረጋላችሁ እንደዚህ ብዬ ነበር እንዴ ነገርኳችሁ ብሎ ሾፌሮቹ አለ ይጮኋል ቆይ ቆይ ቆይ እኔን የፈለግኩት እኔ ቆሙ አቆሙ ብያቸው ነው ለመረዳት ነገሮችን ስለፈለግኩኝ ነው በማለት ጠየቀችው ምን ለመረዳት ፈለገሽ አላት አይ ከዚህ የበልጥ ደግሞ ከተናደርግ እኮ የሰፈሩን ኤሌክትሪክ እንዳታቋርጠው። በጣም ፈራውኝ። ምን ታስባል አለችው። ፈገግ ብሎ አያት። የወልሽ አታስቂኝ አለያ፣ እዚህ መሳቅ የለብኝም። በቃ እንሂድ እሺ እያላ ነው። መኪና ውስጥ ገብተው ወደ ቤት እየተመለሱ ናቸው። በሌላ በኩል ከደቂቆች በኋላ ሃሊስ ከእስር እንዲለቀቅ ተወስኗል። አሁን ጠበቃው ኤሮል ቀጥታ ወደ እነከድር እየጠጋ የተፈጠረው ነገር ነገራቸው። ከዛ ሃሊስ መጣ። ሃሊስን ይዘውት እያጀቡት ከፍርድ ቤቱ እየወጡ እያለ በር ላይ ግርግር አለ። በጣም ብዙ ሰዎች ናቸው ተሰብስበ ግርግር እየትጥ እየፈጠሩ ናቸው። እርስ በርስ የሚጣሉም ይመስላል። ከዛ እነከድር ተረጋጉ፣ ተረጋጉ እያሉ በአጠገባቸው ሊያልፉ ሲሉ እነከድርን የያዟቸው እነከድር ቁጥራቸው ትንሽ ነበረ። የነ ሃሊስ ሰዎች ቁጥር ይበልጣል። ሃሊስ በዚህ መንገድ በሴራ መለጠ። እነከድር በአይና ሲያመልጥላቸው እያዩት ከእጃቸው እንደዚህ ተፈልቅቆ ሲያመልጥ እያበዱ ነበረ። ሃሪስ አምልጧል። ጂያን ምን እየሆነ እንዳለ አያውቅም። ገና ቤት እንደደረሰ ከመኪና እየወጣ ነበረ። አሊያም እየወጣች ነው። የተፈጠረው ነገር ሰምተዋል። እነ ናሬ አሁን ወደ አሊያ ተጠግተው የእሷን ጠንጤንነትና ደህንነት እያረጋገጡ ነበረ። ከዛም ፍቅሬ መጣች። ፍቅሬ ወደ አሊያ እየጠጋች ነው። ወደ አሊያ ተጠግታ ልጇን እያቀፈች በድንቀት ሰላከት መጣች። ስትመጣ ማየ ጣልቃ እንዳገቢ ጣልቃ እንዳገቢ ብሎ ጂያን እየመለሰላን ነበረ። እች ልጅ ትሄዳለች አሁኑኑ ትሂድ ብላ ሰላከት ስትናገር የተማ አትሄድም የትም አትሄድም፣ ተረጋጊ እያላት ተደወለለት። ሄሎ አቤት እያለ ወንድም ቤት ጂያን አሊስ አምልጦ አላለው። እንዴት ነው አሊስ የሚያመልጠው? በደንብ አጠብቁም እንዴ እያለ ነበር። ው ው ጂያን ው የአንተ ኃላፊነት ሌላ ነው። ተመልከት በምን አይነት መንገድ እንደተዘናጋ። የአንተ ኃላፊነት የአንተ ስራ መሆን አልነበረበትም። ነበር ምሮ የምትፈዘው ምሮ የምትፈዘው ከማይረባ ነገር ጋር ስትለው፣ እማዬ የአሊያ ህይወት የማይረባ አይደለም። ምን ሆነሽ ነው? የእሷን ህይወት ማትረፍ ነበረብኝ እያላ ነው። እንዲህ ሲል አሊያ በጣም ደስ እያላን ነበረ። ሁሉም እየተበታተኑ ናቸው እና አሊያ ወደ ውስጥ ይገባሉ። ጂያንም ቢሆን እንሂድ በቃ እያለ ወደ ውስጥ ይገባል። ሳልራከት በአንድ በኩል ቆይ ሰራልሽ ለው ብላ ታስባለች። ማታ ላይ እነ ጂያን ሰብሰብ ብሎ እየተማከሩ ናቸው ሺጂያን ምንድን የምናደረገው እያሉ እነ ሞዛፍር ጠይቁታል። ትንሽ እንጠብቅ እንጠብቅ በእርግጠኝነት አሊስ ያለበትን ቦታ በቅርብ ቀናቀዋለን እያለ እየነገራቸው ነው። እንዲህ በሚስጥር ተሰብስበው ሲያወሩ በርቀት ይህን የምታዳምጠው ፍክርዬ ናት። ፍክርዬ እሷ ራሷ አሊስን ትፈልገዋለች። የነ ጂያን ስብሰባ ካለቀ በኋላ ደናድሮ ብሏቸው እሱ ብቻ ሆን ቀረ። ፍክርዬ ወደ ክፍሏ እየመጣች ነው። ምን ላርግ ብላ ያሰበች ድንገናሬ ወደ ጂያን ቀረ ባለች ወደ እሱ እየመጣች ብርድ ሚገኙ ምንድ እያላን ነው? ችግር የለም ብላ ቀረበችው። እኔ ምለው እንድም የሆነ ነገር ጠይቃለሁ። እስኪ ምናልባት ስለሚኔ የምጠረጥረው ነገር ይኖራል አለችው። ስለሚኔ ምን እያላት ነበረ? አላውቅም። በእርግጠኝነት ሚኔ የሆነ የያዘችው ነገር አለ፣ ልበል የሆነ ነገር ደብቃለች። ምናልባት እሷ እርጉዝ ልትሆንበት የምትችለው አጋጣሚ አለ አለችው። ደንግጦ አያት። ለምን እንደዚህ ያልሽ? አላት። ምክንያቱም ፍቅርዬ የጠረጠረቻት ስለሆነ በማለት ነገረችው። ፍቅርዬ ለምን ሲባል አላት። ያው ሆስፒታል ውስጥ በብዙ ራሷን ትስታለች። አንዳንድ ያቀለሻል ይሻታል። ፍቅር ይሄ ደግሞ ምናልባት ይህን ነገር ጠርጥራ ሊሆን ይችላል በማለት ነገረችው። ሌላስ ሌላስ እያላ ነበር እንደገና ደግሞ እማየን ከሚኔ ጋ ትላንትና ሆስፒታል ውስጥ ጥግግ አብረው ሲያወሩ አየዋቸው እና ወደ እነሱ ስቀርብ ሀሳባቸውን ቀይረው እማየ ወደ እኔ ቀርባ ቶሎ ብላ ሀሳቤን ለማስቀየር ሞከረች፣ አለችው። ከዛም በኋላ ጂያን የሆን ነገር እንደታቀደ የሆን ነገር እንደተሻረበ ገባው። ከዛ በቀጥታ እናቱን ለማናገር እየሄደ ነበረም። የሆነ ያሰበው ነገር አለ እውነት እንዳይሆን ብሎ ተመኘ። በሌላ በኩል ስትመለከት መኝታ ክፍሏ ናት፣ ፀጉሯን እያበጠረች ድንገት ጂያን ገባ። እንደገባ ምን አዲስ ነገር አለ አለችው። ምንም የለማየ የሆነ ነገር ልጠይቅሽ ነበር የመጣሁት ይላታል። ምን ልጠይቀኝ ማቀው ከሆነ ነገር አለው አለችው። እሺ ምንድነው? ከሚኔ ጋር አንድ ላይ የወጠናችሁት ምንድነው? ከሚኔ ጋር አንድ ላይ የደበቃችሁት ልትነግሪኝ የምትፈልጊው ነገር አለ ብሎ ጠየቃት። ስለሚኔ ምን ሊኖር ይችላል? እስኪ ንገረኝ እስኪ ምን አለ አለችው። የሆን ነገር አልደበክሽም አደለ? ሆስፒታል ውስጥ አንድ ላይ ብቻችሁን ስታወሩ ነበረ አላት። እኮ ስላንተ የሆን ነገር አሳስቧት ጠየቀችኝ፣ እያነገርኳን ነበረ። ሌላ ነገር የለም። ማን እንደነገረ ገባኝ። ናሬ ናታረል አቤ፣ ናሬ ለወንድሟ ሮጣ፣ በቃ ወሬ መልጣት ሜዳ ነው የምትነግረው። እኮ በዚ ልጅ ስትል ነበረ እማዬ፣ የሆን የደበክሽው ነገር ካለ ንገርኝ እያላን፣ ምንም የለም አለችው። ከዛም በኋላ ትቷት ሄደ። ከዛ ሰዳከት እሱ ከወጣ በኋላ እየሳቀች ነበረ። ጂያን ከፋው። በእርግጠኝነት መውደቂያው እየደረሰ እንዳለ ተረድቷል። እሱ የሚወደው ማንን እንደሆነ ያውቃል። እዚጋ ደግሞ ሚኔ በፍጹም የማይወዳት ልጅ ይዛበት እየመጣች ነው። በቀጥታ ወደ ክፍሉ ሄደ። ወደ ቢሮ ከገባ በኋላ መጠጡን ቀርጦ ተቀመጠ። እየጠጣ ነው ያለው። ዓለም አንድ በኩል ጂያን አይመጣም እንዴ ብላ ስጠብቀው ነበረ። መኝታ ክፍለ ሆና ትመላለሳለች የት ሄዶ ነው ብላ አሰበች። ከዛ የሆነ ነገር ትደረብና ወጣች። ከዛም በኋላ እሙን አግኝታት ጂያን ላይ ነው እንዴ ያለው ብላ ጠየቀቻት። የለም አለቻት። ከዛ በእርግጠኝነት ቢሮ ገብቶ ነው የሚሆነው ብላ አሰበች፣ ጠረጠረች። ከዛም በኋላ እሱ ወደሚቀመጥበት ቢሮ እየሄደች ነው። በር ከፍታ ገባች። መግባት ይቻላል እያለችው ነው። ግቢ ግቢ ይላታል። ከዛ ተቀመጠች። እንደምናመሸ በሰላም ነው አለችው። አዎ ዝም ብዬ ያው ልቀመጥና ላስብዬ እኮ ነው እያላን ነው ከዛ ተመለከተችው ጥሩ። እሺ ግን ያለበት ሁኔታ ጥሩ አትመስልም እንዴ እና አለችው። ደህና ነኝ፣ ደህና ነኝ ይላታል። እያነሳ እየጠጣ አይደለም ትሏለች። አይ ደህና ነኝ፣ ደህና ነኝ እያላን ነበረ። ተው እኔንም አሸውደኝም። እሺ ጂያን፣ ምንድን ነው ምን ተፈጠረ? በል ንገረኝ። ምንድን ነው አዲስ ነገር አለ? የተፈጠረ ነገር ካለ በል ንገረኝ አለችው። በጣም ብዙ የሚናገር ነገር አለ። ለምሳሌ እንዴት ተብሎ እንደሚናገር ግን ያው ግራ ይገባል ማለት ቃላቶቹ ከባድ ናቸው። እንዲህ እንዲህ እንዲህ ብሎ ለመናገር ከቃላቶቹ ጀርባ የሆነ ከበድ ያለ ነገር አለ እና እነዚህ ቃላቶች አስቸጋሪ ናቸው ለመናገር ከአንደበት ለመውጣት እያላን ነው ብዙ ሀሳበች አሊያ አንድ ነገር የምጠይቅሽ ብቻ እባክሽ ከወደኩኝ አግዥኝ፣ ከወደኩኝ ደግፍኝ። ይህም ብቻ ነው ከአንቺ የምፈልገው። አውቃለሁ በጣም ከባድ ሊሆንብሽ እንደሚችል። ነገር ግን እኔ ሰው ወርቅ ምትደግፍኝ ከሆነ ሁሉ ጊዜም በሁለት እግሬ ይቆማለሁ። አንቺ ብቻ ከጎኔ ከሆንሽ ብዙ ነገር መሻገር እችላለሁ እያላ ነው እምባ የተናነቀው። እሷም ትኩር ብላ ታየዋለች። እንዲህ ከተባባሉ በኋላ ወደ መኝታ ክፍላቸው መጡ። እሷም አልጋ ላይ ወጣች፣ እሱም ሶፋው ላይ ጋደም እያለ ነበረ። ሁለቱም ጋደም ባሉበት ቦታ ሆነው የሚያስቡት አንዳቸው ለአንዳቸው ነበረ። በጠዋት ፍቅሬ በውጭ በኩል ትጠቀማለች። እጃኑ እሷ እየቀረበ ነው። አብረው ማውራት ጀመሩ። ከዛም በኋላ እሷ እንደምታምነው ነው የልጇን ነገር አደራ እያለችው ነው። ከዛም በኋላ ሀሊ የት ነው ያለው ብላ ጠየቀችው። ችግር የለም የሱ ነገር እያላን ነው። ከዛም በኋላ እኔ ምለ ስለ ሚኒ ልጠቅ እፈልጋለሁ። ሚኒ ከአላይ በፊት ናት የነበረችው ብላ ጠየቀችው። እሱም መደበቅና ሟሸት አልፈለገም። አዎ እያላን ነበረ። ይገባኛል። አንተ ምናልባት ለእሷ ምንም አይነት ስሜት ላይ ነው ይችላል፣ ነገር ግን የእሷን አስተያየት ዝም ብዬ ስመለከተው ሁኔታዋ ጥሩ አይመስለኝም እያለችው ነበረ። እንዲህ እየተባበሩ እያወሩ ድንገት ሰዳከት መጣች ሰዎች እስካሁን ድረስ እዚህ ምን እንደምታደርግ ውስጥ ነበረ። እማዬ እማዬ ጣልቃ ትግቢ እያለ ነበረ። ድንገትና ሙዛፈር መጡ። ጂያን ሀሊስ ያለበትን ቦታ አገኘ ነው ይሉታል። ጂያን በፍጥነት ከእነሱ ጋር ሊንቀሳቀስ ነው። አሊያ ተጠንቀቅ እያለች ነው። ጂያን በዚህ መንገድ እየሄደ አሊያ ወደ ውስጥ ስትገባ ነበረ። ፍክርዬ ቆይ አንዴ እንዴ ብላ ስጦታ ሰጠቻት። ጆሮጌ ስትሰጣት በጣም ደስ አላት። አሊያ ወደደችው ወደ ውስጥ እየገባች ነበረ። አብሮ ተያይዘ ሆስፒታል እንደሚሉ ተነጋግረዋል። ነገር ግን ፍክርዬ ቀጥጥታ ወደ ሀሰን ተጠጋች። ሀሰን ፍክርዬን ምንም ነገር አይደብቃትም። ወደ ውስጥ ተጠግታ ሀሊስ ብዙ እንዳሰቃያትና ብዙ እንደጎዳ ተነገረችው። ነበረው ከዛ እሱ ያለበትን ቦታ ነገራት። ትሄዳለች ብሎ አልገምተም ነበረ። ከዛ በዚህ መንገድ ሲሄድ እሷ ቶሎ ብላ የገባች ወደ ካያ ክፍል ነበረ። ወደ ካያ ክፍል ከገባች በኋላ ግድግዳው ላይ እንዳለ ሽጉጥ ነው ያለው። አንደኛው ሽጉጥ ወሰደች። ጥይት በደንብ ከያዘች በኋላ ወደ መኪና እየገባች ነው። በር ላይ ለነበሩት ጠባቂዎች ወዴት ነሽ ሲሏት አልናገርም ብላ በፍጥነት ሄደች። አሊያ ባንድ በኩል እየወጣች እፍክር እያልጨረሰችም እንዴ ብላ ስጠይቅ ሾፌሯ እንደ ወጣች ነገራት። ከዛ አሊያ የትን ሄዱት ነጃን ብላ ጠየቀችው። አልነግርሽም እያላ ነው። ጫነ ብላ ስጠይቀው ነገራት። ቶሎ ብላ ሌሎቿን መኪና ውስጥ ገባና ትሄዳለች። አሊያ በፍጥነት እነጃን ወዳሉበት ቦታ ስታመራ፣ አሊስ በአንድ በኩል ምን እየመጣበት እንዳለ አያቅም ቁጭ ብሎ እያሰበ ነበር። ነገር ግን እነጃን ቤቱን ከበውታል። ቀስ ብሎ እየተዘገጃጁ ናቸው። ተደብቀው በደንብ አርገው ከተዘጋጁ በኋላ በመጨሻም ተኩስ ተጀመረ። አሊስ ደንግጧል። ከቤት ሮጦ እየወጣ ነው። እነጃን የጥይት እሩምታ እያሰሙ ናቸው። ወደ አሊስ ቤት ጥይት ይዘንባል። አሊስ እየተጉሶ እየወጣ ሳያስበው ሽጉጥ ወደቀበት። ባዶ እጁን ነው መሮጥ ጀመረ። ለማምለጥ እየሞከረ የሚያጠራነው ድንገት ያገኘችው ፍቅርዬ ናት ፍቅርዬ ከመኪና ውስጥ ወጣች ሽጉጥ እያነጣጠረችበት ነው እገላለሁ እያለችው ነው እሱ ግን እየለመናን ነበር ድንገት አሊያ መጣች እማዬ ብላ ወደ እሷ እየቀረበች ነበረ በድንገት ሽጉጡ ልታስጠላ ስትሞከር ሽጉጡ ወደቀ ሲወድቅ ሀሊስ አነሳው ሀሊስ አንስቶት ሽጉጡን አነጣጠረ ወደ ፍክርዬ ከዛ በኋላ አሊያ አይሆንም ብላ ልትሸፍናን ነበረ ነገር ግን ፍቅርዬ እምቢ ብላ ወደ ፊትለፊት ስትቀርብ ሀሊስ ተኮሰ መታት ደረቷን ከፍ ብሎ በጥይት ሲመታት ወዲያው ነበር የወደቀችው በአንድ በኩል አሊያ እያለቀሰች ነው ጂያን ወደ ሀሊስ ይተኩሳል ተገኝቷል ሀሊስን እየመታው ነው። ሀሊስም እዛው ወደቀ። ሀሊስና ፍቅርዬ ብዙም ሲራራቁ ሁለቱም ወድቀዋል። ጂያም በአንድ በኩል ሀሊስን እያየው እዛው ሞተ። በሌላ በኩል ደግሞ ፍቅርዬ አሁንም ቢሆን እያጣጠረች ነው። አሊያ ትተሽኝ እንዳትጂ እማዬ ብላ እያለቀሰች ነው። በዚህ መንገድ ፍቅርዬን እናቷን ልትለያት ነው። ከብዙ ዓመታቶች በኋላ ለመጀመሪያ ጊዜ እናቷንም እማዬ ብላ የጠራቻት ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣቸው። ክብሯን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ እቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይ እመጣለው ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ አመኛለሁ።